አቡነ አረጋዊ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የአቡነ አረጋዊ ታሪክ ይህ ነው። አባታችን አቡነ አረጋዊ ከዘጠኙ ቅዱሳን አባቶች አንዱ ናቸው። ትውልዳቸውም ከሮም ነገሥታት ወገን ሲሆን አባታቸው ይስሐቅ የሮም ንጉሥ ነበረ። እናታቸው ዕድና ትባላለች። ሁለቱም እግዚአብሔርን የሚፈሩና የሚያከብሩ ነበሩ። የተባረከ ልጅም ወለዱ። በሕገ እግዚአብሔርና ቅዱሳት መጻሕፍትን እያነበበ አደገ ለአቅመ አዳምም ሲደርሱ ሚስት ቢታጭላቸውም ከነበራቸው የክርስትና ፍቅር የተነሳ ትዳር መስረትን ትተው ደውናስ ወደ ምትባል ገዳም በዚያም አባ ጳቁሚ ሲኖሩ ነበር። አባ ጳቁሚስን ልብሰ ምንኩስና እንዲያለብሳቸው ጠየቁ። አባ ጳቁሚስም ልጅ ሆይ፣ አንተ የንጉሥ ልጅ እንደመሆኑ መጠን የመንግሥቱ ወራስነህና መንኩሰህ ለመኖር ይቻ ቅዱስ አባታችንም አባቴ ሆይ የምድር መንግሥት ኃላፊ ጠፊ ነው፣ ነገር ግን የማታልፈውንና የማጠፋውን ዘላለማዊት መንግሥት እወርስ ዘንድ እፈልጋለሁ። እናም በአስራ አራት ዓመታቸው በአባ ጳቁሚስ እጅ የምንኩስና ልብስ ለበሱ። በገዳምም እየተጉ ኖሩ። ከዚህ በኋላ የጻድቁ ዜና በአገራቸው ሮም ውስጥ እንዲሁም በመላው ቦታ ተሰማ። በዚህም የተማረኩ ሰባት ቅዱሳን አባ ሊቃኖስ ከቁስጥንጥንያ፣ አባ ይምአታ ከቆስያ፣ አባ ጽሕማ ከአንጾኪያ፣ አባ ጉባ ከቂልቅያ፣ አባ አፍጼ ከእስያ፣ አባ ጴንጤሌዮን ከሮም፣ አባ አሌፍ ከቂሳሪያ እርስ ወዳለበት ገዳም አባ ጳቁሚስ ለብዙ ዓመታት ምንኩስናንና ሥርዓተ ማኅበርን አስተማራቸው። እናቱ ንግሥት እና የልጇን ዜና ሰምታ እርሱ ወዳለበት መታ መነኮሰች። በሴቶችም ገዳም ገብታ መኖር ጀመር። መነኮሳቱም አባ ዘሚካኤልን መሪያቸው አደረገ። በአካለ ሥጋ ሕፃን ሆኖ ሳለ የአእምሮውን ብስለት አይተው የሕይወት መንገድ ስለ መርዳን አቡነ አረጋዊ መባል ይገባዋል አሉት። እዚህም አቡነ አረጋዊ ተብለው ተጠሩ። ትርጉሙም ብልህ አዋቂ ማለት። በገዳመ ዳውናስ ሰባት ዓመት ከቆዩ በኋላ አባ ገሪማን ለመጠየቅና የሀገሩን ሰዎች ለማስተማር በአንድነቱ ነው። ወደ ሮም ተመልሰው ሲያስተምሩ በዘመናቸው የካቶሊክ ሃይማኖት እንዲቀበሉ ጫና ቢደረግባቸውም እውነቱን እውነት፣ ሐሰቱን ሐሰት ማለት ተገቢ ነውና። ክርስቶስ ከተዋሕዶ በኋላ ሁለት ባሕሪ ነው ብሎ ማስተማር ክህደት ነው ብለው በድፍረት መቃወም ጀመር። ይሁን እንጂ በኃይልና በገንዘብ ብዛት የምትመካው የሮም ቫቲካን ቤተ ክርስቲያን ቅዱሱን ማሳደድ ጀመር። ቅዱሱ አባታችን አቡነ አረጋዊ በአንድ ቦታ መከራ ቢያጸኑባችሁ ወደ ሌላ ቦታ ሽሹ የሚለውን የወንጌል ቃል አብነት በማድረግና ጌታችን ኢየሱስ ክርስቶስ ኢትዮጵያን ለእመቤታችን ለድንግል ማርያም የአስራት ሀገር እንዲሆናት በቃል ኪዳን እንደሰጣት ከቅዱሳት መጽሐፍት በማንበብ በኢትዮጵያ ፍቅር ተያዙ። ወደዚያ መሄድ ፈልግ። ይህንም ለማድረግ ሁለት ደቀ መዛሙርቱን ይዘው ለማንም ሳያሳውቁ ቅዱስ ሚካኤል እየመራቸው ንጉሱና ጳጳሱ ካሉበት አክሱም ከተማ ደረሱ። ከዚያ ጥቂት ቀን ተቀምጠው ወደ ሮም ተመለሱ። ስለ ኢትዮጵያ በዓይናቸው የተመለከቱትን በጆሮአቸው የሰሙትን ሁሉ ለወንድሞቻቸው ነገሯቸው። እነሱም እኛም ወደዚያች አገር መሄድ አለብን ተባባሉ። ያላቸውን መገልገያ ዕቃ ይዘው ከአባቶቻቸውና ከካህናቶቻቸው ጋር ነዋየ ቅዱሳትና መጻሕፍቶችን ይዘው ከመሰለ ወገኖቻቸው ጋር አባታችን ዘሚካኤል ወይም አቡነ አረጋዊ እየመራቸው በአልአሜዳ አምስተኛ የንግሥና ዓመት በ480 ዓ ም ንጉሡና ጳጳሱ ካሉበት አክሱም ከተማ ደረሱ። ስምንቱ ቅዱሳንም መጡ። ጥቂት ቆይተው ዘጠነኛው አቡነ ይሳቅ ወይም አቡነ ገሪማ በሮም ከነገሰ ከሰባት ዓመት በኋላ መንግሥቱን ትቶ ወደ አክሱም መጣ። በዚያን ጊዜ እንደነሱ አመነኮሱት። ቁጥራቸውም ዘጠኝ ነው። ለሁሉም አንድ የተለየ ማረፊያ ቦታ ቤተ ቀጢን የተባለው ተሰጥቷቸው በጸሎ ተጠምደው ይኖሩ ነበር። በአንዲት የጸሎት ቤት በአንድነት ሆነው ለጸሎት ፈጣሪያቸውን እየለመኑ ድንቅ ድንቅ ታምራትን እያደረጉም ቆይ። መልአክ ዘውትር ባለመለየት ያጽናናቸው ጌታችን ኢየሱስ ክርስቶስ ዘውትር ይገለጽላቸውም ነበር። በእያንዳንዳቸውም ብዙ ታምራት ተደረገ። ከእነርሱ መካከልም ተራራ ያፈለሱ፣ ባህርን ከፍለው ደረቅ መንገድ ያደረጉ፣ ስንዴ ዘርተው በቅጽ በትለዘጠኝ ሰዓት መሥዋዕት ቁርባን ያደረሱአሉ። የኢትዮጵያ ምድር በእነዚህ ቅዱሳን ሂደተ እግር ተቀደሰ። በኋላም ንጉሥ አልአሜዳ ከሞተ በኋላ በነገሰው በታ ዜና ስድስተኛ የንግሥና ዓመት ላይ ተለያይተን እናስተምር ብለው ወስነው ተለያዩ። አቡነ ሊቃኖስ ደብረ ቆናጽል፣ አባ ጴንጠሌዎን፣ ከእነዚህ ሁሉ ምዕራፍ እልፍ ብሎ ከሚገኘው ኮረብታ አቡነ ይሳቅ ምድራ፣ አቡነ ጉቡ በዚሁ በመድራ ትይዩ ሦስት ምዕራፍ እልፍ ብሎ አባ ጽሕማ፣ አባ የምዓታ ግርዓልታ፣ አባ አሌፍ፣ አህፃ ብሕዛ በተባለችው አባ አፍጽይሃ ተሰማሉ። አባታችንም እናታቸውና ማቲያስ የተባለ ደቀ መዝሙራቸውን ይዘው ከሁሉም ርቀው ወደ መረጡት ቦታ ሲሄዱ ከዛፍ ጥላ ስር አረፉ። እርሷም እስከ ዛሬ ድረስ የቅዱሳን ማረፊያ ሆና ትገኛለች። አባታችንም ቅድስት ቦታ ዳሞን ባያት ጊዜ ሦስት ጊዜ ሰገደ። በተራራዋ ስር ለመኖርም ወደደ። ነገር ግን ወደ ተራራዋ መወጫ አላገኘም። ተመልሶ ወደ ሌላ ተራራ ሄዶ አማረጠ ሆኖም እንደ ደብረ ዳሞ የበረከተ ቦታ ባላገኘ ጊዜ ተመለሰ። በዚያም የምንጯ አገኘ ዋውን እየተንከባከበች የሴት መነኮሳቶችን ታስተዳድር ዘንድ እናቱ ቅድስት አድናን አስቀመጠ። ይህችንም ደብረ በዓት ተልሞ አላት። ትርጓሜውም የእናቴ ማረፊያ ቤት ማለት ነው። ከዚያም ሲሄድ ጠፍጣፋ ድንጋይ አገኝና ከዚያ ላይ ትንሽ ምንጣፍ አነጠፈና ተቀመጠ። በትሩንም በድንጋዩዋ ላይ አውቁ። በተነሳም ጊዜ ደቀ መዝሙሩ ማትያስ በትሩንና ምንጣፉን ሲያነሳው ያቺ ድንጋይ ቁመቷም ጎኗም ልክ በዚያች ምንጣፍ አይነት ቅርጽ አወጣ። የቀድሞ መልኳ ነጭ ሲሆን፣ አሁን ግን የማይፋቅና የማይላጥ ቀይ ቀለም ሆኗል። ስለ አባታችን አቡነ አረጋዊ ታላቅነቱና ስለ ክብሩ ከዚህ የደረሱ ሁሉ ይሳለሟታል። ከዕለታት በአንደኛው ቀን መንገድ ሲሄድ ውሎ ከተራራ አጠገብ ወደ ታች የተንዘረገገች ሐረግ ወይም ገመድ አገኘና በሥሯ ሦስት መዓልት ሦስት ሌሊት ሲጸልይ ከቆየ በኋላ ቅዱስ ሚካኤል ተገልጦ እግዚአብሔር ያከበረ ቅዱሶይ ምን ያስጨንቅሃላን? ነው አባታችንም ከዚህ ተራራ ላይ ወጥቼ ስለ ኃጢአቴ ይቅርታን ጠይቅ ዘንድ ወዳለዋል። መልአኩም ወደ ተራራው የምትወጣበትን እግዚአብሔር እስኪልክልህ ድረስ ጥቂት ጊዜ ታገሳል። ቅዱስ አቡነ አረጋዊ ለተራራው ፍቅር አደረባቸው፣ አለቀሱ። በዚህም ጊዜ ቅዱስ ሚካኤል ዳግመኛ መጥቶ አረጋዊ ሆይ አይዞ፣ አትፍራ ስልጣን፣ ተሰጥቷልና በሐረጓ በስተቀኝ በኩል ባለች ቦታ ተቀመጥ። ወደ ተራራው ጫፍ ያወጣ ዘንድ በገመድ ፈንታ ቁመቱ ስድስት ክ እንዲሆነ ታላቅ ዘንዶ እግዚአብሔር ይልክላል። እዚያም በጾም በጸሎት ሁለት ሱባ ይዞ ዐሥራ አራት ቀን በዚያ ተቀምጥ። የታዘዘውም ዘንዶ በሦስት ሰዓት መጥ በዘንዶ ጅራት ላይ ወጥቶ በቅጽበት ከተቀደሰው ተራራ ጫፍ ደረሰ። እንደደረሰም ሦስት ጊዜ ሰገደ። ወዲያው ሃሌሉያ ለአብ፣ ሃሌሉያ ለህንድ፣ ሃሌሉያ ለመንፈስ ቅዱስ እያለ አመሰገነ። ስለዚህም ቦታው ደብረ ሃሌሉያ ተብሎ ተሰየመ። በመሸም ጊዜ አነስተኛ ዳቦ አንስቶ ባርኮ መብላት ዳቦዋ ግማሽ ስትሆን ስለጠገበ የዳቦውን ግማሽ አምሳል ለኋለኛው ትውልድ ምልክት ትሆን ዘንድ እንጨት ጠርቦ ቀርጾ አስቀምጠ። ይህች ምልክት እስከ ዛሬ ድረሳለች። ደቀ መዛሙርቱም ከታች ወደ ላይ የሚወጡበትን መሰላል እንደሰሩ አባታቸውን አቡነ አረጋዊ ደግሞ መጠነኛ ቤት ሠራና ይዞት የመጣውን ታቦት በውስጡ አስገባ። እግዚአብሔርንም ስለ ቁርባኑ ወይም ስለ መሥዋዕቱ እግዚአብሔርም ልመናቸውን ሰምቶ የሚያስፈልጋቸውን ሁሉ መላእክት ከሰማይ ይዘውላቸው ወረዱ። ለመኖሪያቸው ትንሽ በዓት አገኙ። ያለምንም መኝታ በጸሎትና በስግደት በመትጋት ተቀምጡ። በዚያ ብዙ ተአምራትን አደረጉ። በደዌ ዳኛ በአልጋ ቁራኛ ተይዘው የሚሰቃዩትን በጸሎታቸው ኃይል ፈወሷቸው። ያላመኑትን ደግሞ እያስተማሩ አሳመኗቸው። ለዚያችም አገር ብርሃን አበሩላት። አፄ ካሌብም አባቴ ሆይ በጸሎት አስበኝ። የጻድቅ ሰው ጸሎት ግዳጅ ትፈጽማለች፣ በጠላት ላይም ድልን ታቀዳጃለች ብሎ አቡነ አረጋዊ ለመኗቸው። ወደ ደቡብ በሄዱም ጊዜ ከሰራዊቱ ጋር ዘምተው አሸንፈው ተመለሱ። የአፄ ካሌብ ልጅ ገብረ መስቀል ቤተ ክርስቲያን ሰራላቸው። በውስጡም በድንጋሌ ሥጋ በድንጋሌ ነፍሴ ጽናች በእመቤታችን በድንግል ማርያም ስም የተሰየመች በወርቅና በብር ያጌጠች ታቦት አስገባ። ንጉሥ አጼ ገብረ መስቀል ከተራራው ላይ ሲወር ለቤተ ክርስቲያኑ ማሰሪያ የሆነውን መወጣጫ መስላል ላፍርሰው ብሎ አባታችንን ጠየቀ። አባታችንም አዋ አፍርሰው አትተው፣ ነገር ግን ስለ ዘንዶ ጅራት ፈንታ ሰዎች ይወጡበት ዘንድ ገመዳ ብቻ ነው። ንጉሱም አባታችን አቡነ አረጋዊ እንዳዘዛው አደረገ። ያም ቦታ ደብረ ዳሞ ተብሎ ተሰየ ከዚህ በኋላ ጌታችን ኢየሱስ ክርስቶስ በመንፈቀ ተገልጾ ከድካም ወደ ዕረፍ ከአዘን ደስታ ወዳለበት ከሐሳር ወደ ክብር ቦታ በታላቅ ደስታ እወስድ ዘንድ ወደ አንተ መጣሁ። የሞት ጥላ አርፍብህም መልአከ ሞትም ሊያስደነግጥህ አይችልም። እንደ ነቢያት ኤልያስና ሄኖክ ትሰወላለህ ብሎ ቃል ኪዳን ሰጣቸው። ጌታችን ኢየሱስ ክርስቶስ ወደ ሰማይ አድረገን አባታችን አቡነ አረጋዊ ማቲያስ ለተባለው ደቀ መዝሙር ጌታችን ተገልጦ የሰጣቸውን ቃል ኪዳን ይህ መጽሐፍ ተጽፎ ለልጅ ልጅ መታሰቢያ ይሆን ዘንድ ነገር ወንድሞቹ ደቀ መዛሙርቶቹ በተሰበሰቡበትም ሁሉንም ካስተማሩ በኋላ ከዛሬ ጀምሮ በሥጋ አታዩኝም አላቸው። ደቀ መዛሙርቱም በመሪር ሐዘን እግራቸው ስር ወድቀው አለቀሱ። አባታችን አቡነ አረጋዊ አጽናኗቸው። ጥቅምት 14 ቀን ቅዱስ አባታችን አቡነ አረጋዊ በዘጠና ዘጠኝ ዓመታቸው ተሰወሩ። በዚያም ከመቋሚያና ከመስቀል በስተቀር ምንም የተገኘ የለም። የአባታችን የአቡነ አረጋዊ የበረከታቸው ተሳታፊ አድርገን አነሳስቶ ላስጀምረን አስጀምሮ ላስፈጸመን ለልዑል እግዚአብሔር ስም የተመሰገነ ይሁን። ወስብሐት ለእግዚአብሔር።